የቱርክ አረቢያ መጅሊሥ ጨርቆች፣ ታምቡራታ፣ የውስጥ ለውስጥ በሮች በተለያዩ ዲዛይን፣ በተለያዩ ከረር እንደዙ ማራኪ ምርጥ አልጋዎች፣ ሁሌም ምርጥ ምርጥ እቃዎች፣ ክችን ካቢኔ በጣም በሚገርሙ ሁኔታ አልጋ ዱላ ወይንም ቁም ሳጥን፣ ብፌ፣ ቲቪ ስታንዶች፣ ክችን ካቢኔዎችን ምርጥ ስራዎችን እንደዚሁ ለአረቢያ መጅሊስ ጥራት ያለውን ቦንድድ ከጅቡቲ እስከ ደራ ድረስ በማምጣት እንደዚህ የሚያማምሩ አረቢያ መጅሊሶችን እየሰራን እንገኛለን። ሰኢድ አረቢያ መጅሊስን ለቤታችሁ ውበት ሁሌም ምርጫችሁ ካደረጋችሁ በጣም ማራኪ ምርጥ ምርጥ እቃዎችን እየሰራን እነሆ ሶስት አመታትን አሳልፈናል። ስለዚህ ሰኢድ አረቢያ መጅሊስን ማዘዝ እንዲሁም ደግሞ መጎብኘት ከፈለጋችሁ እስክሪኑ ላይ ባለው ስልክ ደውሉልን። በተለያዩ ሶሻል ሚዲያ ላይ ታገኙናላችሁ። በዩቱብ ቻናል፣ ዋትሳፕ፣ ኢሞ፣ ቴሌግራም፣ ቲክቶክ ላይ ሰኢድ አረቢያ መጅሊስን መመልከት ትችላላችሁ። የትም አገር ሆናችሁ ሰኢድ አረቢያ መጅሊስን መጎብኘት እንደዚሁም ደግሞ ማዘዝ ከፈለጋችሁ 0947372569 2743291ን ተጠቀሙ እኛ በጣም በሚያምር ሁኔታ እንዳይቆሽሽ ረትበን አዘጋጅተን እስከ ቤታችሁ ድረስ እናደርሳለን ኮንፈርት ላልጋ ልብስ እንደዚሁም በጣም የሚያማምሩ ብርደ ልብስ ምንጣፎች በካሬ የሚሸጡ እንደዚሁም የቱርክና የሳውዲ ምንጣፎችን ሰይድ አረቢያ መጅልስ ጋር ታገኛላችሁ። በጣም የሚያማምሩ በካሬ የሚሸጡ ውብ ማራኪ የሆኑ እንዲሁም ደግሞ ለኪስ ቀላል ያሉ መጋረጃዎችን በቤታችሁ ዲዛይን በቤታ ለክተን እናዘጋጃለን። ሁሌም ምርጫችሁን ሰኢድ አረቢያ መጅሊሥ እንድታደርጉ በአክብሮት ጋብዛለሁ።